በእጅግ የሚደንቅ መዝሙር ነው። ለምን አንዘምረውም? አስተማሪ ስለሆነ

እግዚአብሔር አምላክ ወንድሞቼ ስለዚህ ዝማሬ የተመሰገነ ይሁን። እንግዲህ ወደ ትምህርታችን ስንመለስ በሃይማኖት ብትኖሩ እራሳችሁን መርምሩ፣ እራሳችሁን ፈትኑ ብሎ ያለው አንደኛ አባታችን ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ልጆቼ በሃይማኖት መኖር መልካም ነው ነገር ግን ቼክ አድርጉ አረጋግጡ ብሎ እንዳለ ሁለተኛ ቆሮንጦስ ምዕራፍ 13 ቁጥር 5 ላይ ያነበብን ከእሱ ጋር እያይዘንም ደግሞ አባታችን ቅዱስ ጴጥሮስም በዘመኑ ለነበሩት ክርስቲያኖች በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 10 እስከ 11 ላይ እህቶቼ ወንድሞቼ ሆይ እግዚአብሔር ደቀ መዝሙር አድርጓችኋል፣ እግዚአብሔር ጠርቷችኋል፣ መጠራታችሁንና መመረጣችሁን አረጋግጡ፣ ሜክ ሹር፣ በኋላ መክሰራል እንዳትከስሩ ይህን ነገር አረጋግጡ እንዳለ ቅድም ተነጋገን። አያችሁ እንግዲህ ይህን ትምህርት ለዚህ ያነሳንበት መሰረታዊ ምክንያት ምንድን ነው? በሃይማኖት ብትኖሩ ራሳችሁ መርምሩ ብለን ያነሳንበት በዛን ዘመን በክርስቶስ ዘመን በሃይማኖት ውስጥ ነን ሲሉ ወገኖች በሃይማኖት ውስጥ ሳይሆኑ የተገኙ ዝም ብለው ሲደክሙ የነበሩ ሰዎች ስለነበሩ ራሱ መድኃኔ ዓለም ክርስቶስ በቤተ መቅደስ ተገኝቶ ዝም ብላችሁ ነው የምትደክሙት፣ ምንም አይጠቅማችሁም አላቸው። ካህናቱን አላቸው። ፈሪሳውያንን አላቸው። የአይሁድን እምነት ተከታዮች ቤተ መቅደስ የተገኙት ለጸሎት የተገኙትን እንደገና ከዛ ደግሞ ወደ ክርስትና የመጡትን ሰዎች እንደዚህ ብሏቸው፣ ዝም ብላችሁ አትድከሙ። እውነት ነፃ ታወጣችኋለች። ስለዚህ እውነትን ፈልጓት፣ እውነትን ያዟት። የዛን ጊዜ ህይወትን ታገኛላችሁ። አልበለዚያ ይሄ ህይወት የለውም። ልክ ነው። ሃይማኖት ብላችሁ ይዛችሁታል። አያችሁ፣ አንዳንድ ጊዜ ዝም ብሎ እኔ ሃይማኖተኛ ነኝ ማለት ጥቅም የለውም። ጥቅም የለውም ወንድሞች፣ እኔ ክርስቲያን ነኝ፣ እኔ ኦርቶዶክሳዊ ነኝ ማለት ጥቅም የለም። ምክንያቱም እነሱ እኮ የአብርሃም ልጆች ናቸው። የአብርሃምን እምነት እኮ ይዘዋል። ግን መድኃኔዓለም ክርስቶስ ይሄ በቂ አይደለም፣ ወደ እኔ ኑ። እኔን ካላገኛችሁ ነፃ መውጣት አትችሉም። እኔ እውነት ነኝ እዚህ ነው አንዳንድ ሌላ ቦታም ላይ እኮ ለምሳሌ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድ ነኝ እኔ እውነት ነኝ እኔ ህይወት እኔን ካላገኛችሁ ድካም ነው ጥቅም የለውም እውነት ነው ያለ ክርስትና ጥቅም የለውም እምነት ብሏል ስለዚህ ይህንን እንግዲህ በዛ በዮሐንስ ወንጌል ምዕራፍ ስምንት ላይ መድኃኔዓለም ክርስቶስ በቤተ መቅደስ ተገኝቶ ያስተማረውን የተመለከት ነው። በተለይ ከቁጥር 30 እስከ 44 ላይ እያችሁ ቤተ መቅደስ ይህንን ሲናገር ብዙዎች አመኑ ይላል ቁጥር 30 ላይ። ይህን ሲናገር ብዙዎች አመኑ ወደ እሱ መጡ። ግን እነሱንም አንድ ነገር አላቸው። ክርስቲያን ሆኑ። ክርስቲያን የሆኑትን ምን አላቸው? መልካም ነው ወደ እኔ መምጣታችሁ፣ ግን መሰረታዊ ጠቃሚው ነገር እውነተኛ ክርስቲያኖች ሁኑ ማለት እውነተኛ ደቀ መዛሙርት ሁኑ፣ እውነተኛ የኔ ተከታይ ሁኑ፣ አለበለዚያ ዋጋ የለም። ምን ማለት ነው? እንዴት ነው እውነተኛ ተከታይ ሚሆነው? የእኔ ቃል በእናንተ ውስጥ ቢኖር ማለት ልባችሁ ለቃሌ ክፍት ቢሆን፣ ለእኔ ቃል ቦታ ቢኖራችሁ፣ ደግሞ በቃሌ ብትኖሩ፣ ያን ጊዜ እውነትን ታውቃላችሁ። እውነትን ስታውቁ ደግሞ እውነት ነጻ ታወጣችሁ ነፃ ስትወጡ ደግሞ ህይወትን ታገኛላችሁ አላቸው። እንደዚህ ይላል። ላንበበላችሁ ላንበበላችሁ እንደዚህ ይላል። ይህን ሲናገር ብዙዎች በእርሱ አመኑ። ኢየሱስ ያመኑትን አይሁድ፣ አሁን ወደ ክርስትና የመጡትን ክርስቲያኖች ነን ብለው የመጡትን ነጠላ እንደኛ የለበሱት፣ ኢየሱስ ያመኑትን አይሁድ እናንተ በቃሌ ብትኖሩ፣ እችንች ቁጥሯ እችንች፣ ዋና ወንድሞች፣ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቶቼ ናችሁ። በቃሌ ብትኖሩ በልባችሁ ውስጥ ለእኔ ቃል ቦታ ቢኖራችሁ እንደገና በዛ ቃል ደግሞ ብትኖሩ ደቀ መዛሙርቴ ናችሁ። አለበለዚያ ዋጋ የለውም። ክርስቲያን ነኝ ማለት ኦርቶዶክሳዊ ነኝ ማለት ወገን ዋጋ የለውም። እኔ ከልቤ ከእውነት ነው የምነግርህ። ስለዚህ ምን አላቸው? ቁጥር 31 ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 31 ኢየሱስ ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ። አያችሁ፣ በቃሌ ብትኖሩ ያ ቃሌ ምን ይረዳችኋል? እውነትን እንድታውቁ ያደርጋችኋል። እውነት ደግሞ ከባርነት ነፃ ያወጣችኋል። ነፃ ስትሆኑ ደግሞ ሕይወትን ታገኛላችሁ። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል አላቸው። ዛሬም እግዚአብሔር መንፈስ ቅዱስ ልጆቼ እውነትን ወቁ፣ እውነትን ስታውቁ ነፃ ትወጣላችሁ። ዝም ብሎ ተጀብኖ መኖር የለም የለም ወንድሜ የለም። እንደዛ አይደለም። ይመስል ይችላል ለጊዜው ካለመረዳት የተነሳ እና ስለዚህ እውነት ነፃ ያወጣቸዋል አላቸው። እነሱ በጣም አይለኛ ተቀ አሉ፣ እንዴት እኛ እኮ ባሮች አይደለን? ምን ማለት ነው? እኛ እኮ የአብርሃም ልጆች ነን። እምነታችንም የታወቀ የአብርሃም የይስሐቅ፣ ያዕቆብ የነ ዳዊት እምነት ነው። የነቢያት እምነት ነው። የነ ኤርሚያስ እምነት ነው። የነ ኢሳይያስ እምነት ነው። እኛ እኮ የአብርሃም ልጆች ነን። እኛ ባሮች ሆነንም አናውቅም። ኖ ኖ አይደላችሁ አብርሃም ልጆች መሆናችሁን አውቃለሁ፣ ስለ እምነታችሁም አውቃለሁ። ግን አላችሁ ኃጢያትን ስለምታደርጉ፣ ሃይማኖተኛ ነን እያላችሁ ኃጢያትን ስለምታደርጉ ዋጋ የለውም። ኃጢያትን የሚያደርጉ ሁሉ የኃጢያት ባሪያ ነው። ልክ ነው፣ ቤተ መቅደስ ትመጣላችሁ። ልክ ነው፣ ታገለግላላችሁ። ግን የኃጢያት ባሮች ናችሁ። ምንም አይጠቅማችሁም። ቤተ መቅደስ መምጣት ማስቀደሳችሁ ጥቅም የለውም። መጾም መጸለያችሁ ጥቅም የለውም። እንደ እግዚአብሔር ሀሳብ ካልጾማችሁ እንደ እግዚአብሔር ሀሳብ ካላስቀደሳችሁ በስተቀር ጥቅም የለውም። ስለዚህ ምን አለ እና በኃጢአት ደግሞ ስትኖሩ ብታስቀድሱ ምን ዋጋ አለው? ይሄ ማለት ወገኖቼ ተስፋ ለማስቆረጥ አይደለም። በንስሐ ስንመለስ እግዚአብሔር ይቀበለናል። ግን ነገሩን እንረዳ። እየተጨመላለቅን ክርስቲያን ነኝ እየተጨመላለቅን ሃይማኖት ሰው ነኝ ማለት አይቻልም። አይቻለሁ ለታስተራውር ቤስ ማናችንም ንጹህ አይደለም። ማናችንም ንጹህ አይደለም። እግዚአብሔርን የመፈለግ ጉዳይ ነው ወንድሞች። ስለዚህ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው። እናንተ እኔን ልትገሉኝ ትፈልጋላችሁ። የሃይማኖት ሰው ነች ብላችሁ፣ ግን ትገላላችሁ። የሃይማኖት ሰው ሰውን እንዴት ይገላል? የእግዚአብሔር አገልጋይ የሆነ ሰው ሰውን እንዴት ይገላል? እናንተ እኔን ልትገሉ ትችላላችሁ። ዛሬም እኮ ይለናል። የሃይማኖት ሰው ሆናችሁ ሰውን ለመግደል አትፈልጉ። በቃላት ሰው አትግደሉ፣ በጽሑፍ ሰው አትግደሉ፣ በአንደበት ሰው አትግደሉ፣ በመሳሪያ ሰው አትግደሉ፣ አታስገድሉ ይለናል እኮ ክርስቲያንን ብለንም ብናደርግ ዋጋ የለውም። እነሱ መለሱና እንዲህ አላቸው እሱ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው አለ። ቁጥር 33 ላይ እነሱ መለሱና እኛ ኮ የአብርሃም ዘርንን አንድም እሱ እንኳን ከቶ ባሪያዎች አልሆንም። እኛ ኮ ባሪያዎች አይደለንም አሉት። አንተ አርነት ትወጣላችሁ እንዴት ትለናለህ? ነፃ የምን አርነት ከምንድነው ነፃ የምንወጣው? ኢየሱስ መለሰ እንደዚህ ሲል እውነት እውነት እላችኋለሁ ኃጢአትን የሚያደርግ ሰው የኃጢአት ባሪያ ነው። ንስሐ ካልገባ የሰው ይጠፋ። ኃጢአትን የሚያደርጉሉ ኃጢአትን የሚያደርጉሉ የኃጢአት ባሪያ ነው። ባሪያ ደግሞ በአባት ቤት ውስጥ ቋሚ ቦታ የዘላለም ቦታ የለውም። ቋሚ ቦታ በአባት ቤት ውስጥ ያለው ልጅ ነው። ልጁ አርነት ቢያወጣችሁ፣ እኔ የእግዚአብሔር ልጅ ማለት ነው። እኔ አርነት ባወጣችሁ፣ ነፃ ናችሁ። እንደዚህ ያለ ቁጥር 35 ላይ ላንብብላችሁ ባሪያ ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። በክርስቶስ ያመነ በእሱ የተጠመቀ እግዚአብሔርን ተስፋ ያደረገ በቃሉ የሚኖር ለሆነ ሰው ግን የዘላለምን ሕይወት ይሰጠዋል። ባሪያ ለዘላለም በቤት አይኖር፣ ልጁ ግን ይኖራል። አርነት እንዴት እንደሚወጡ ሲነግራቸው እንግዲህ እንዲህ አላቸው። አርነት እንዴት እንደሚወጡ ሲነግራቸው እንግዲህ ኢየሱስ ክርስቶስ አርነት ቢያወጣችሁ ነፃ ናችሁ ማለት። እኔን ተቀበሉ፣ እኔን እመኑ። እኔ ነኝ ያንን ህይወት ልሰጣችሁ የሚችለው። ቁጥር ሰላሳ ስድስት ላይ እንግዲህ ልጁ አርነት ቢያወጣችሁ ኢየሱስ ክርስቶስ ማለት። ስለዚህ ለማን ነው ያለው? ለአይሁድም። አልተቀበሉትም። እነሱ አላመኑትም። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ልጁ ካወጣችሁ ትወጣላችሁ፣ አለበለዚያ ትከስራላችሁ። ስለዚህ የእናንተ ችግር አለ። የእናንተ ችግር ለቃሌን ቦታ ልብ የላችሁም። እግዚአብሔር እኔ እናንተን ምን ይለናል? ለዚህ እኮ የዛሬው ትምህርት በሐይማኖት ብትኖሩ እራሳችሁን መርምሩ፣ እራሳችሁን ፈትኑና አስተካክሉ የሚል ነው የዛሬው ትምህርት። ረሳቸው። ስለዚህ ምን አላቸው? የእናንተ ችግር አላቸው፣ ለቃሌ ልብ የላችሁም፣ ቦታ የላችሁም። ቃሌ በእናንተ አይኖርም። ለዚህ እኮ ነው ሰው ለመግደል የምትቸኩሉት። ቅድም አለ እዛው ዮሐንስ ወንጌል ምዕራፍ 8 ቁጥር 1 ላይ ስታነቡ ዘማዊቷን ሴት ለመግደል ቸኩለው ነበር። በጣም ቸኩለው በቃ ለመግደል፣ ግን የሃይማኖት ሰዎች ናቸው። ለዚህ እኮ ነው ቃሌ በእናንተ አይኖርም። ቃሌ በውስጣችሁ በሙላት ቢኖር ሰውን ከመግደል ይልቅ ሰውን ለማዳን ትጣደፉ ነበረ። እናንተ ግን ችግራችሁ ቃሌ በውስጣችሁ የለም። ስለዚህ ሰው ለመግደል ግን አማኞች ነን ክርስቲያኖች ነን ኦርቶዶክሳውያን ነን እንላለን። እኛንም እኮ እንደዚህ ነው የሚለን። ስለዚህ ቃሌ በእናንተ አይኖርም፣ ልትገሉኝ ትፈልጋላችሁ አላቸው። ቁጥር ሰላሳ ሰባት ላይ እንደዚህ አለ። የአብርሃም ዘር መሆናችሁን አውቃለሁ፣ ነገር ግን ቃሌ በእናንተ አይኖርም። ችግራችሁ እናንተ የእግዚአብሔር ቃል በእናንተ አይኖር፣ ልትገሉኝ ትፈልጋላችሁ። የሃይማኖት ሰው እንዴት ሰውን ይገድላል? አያስፈራም? ቄስ ሰውን ሲገድል፣ ሰባኪ ወንጌል የሆነ ሰው ሰው ሲገድል፣ ዲያቆን ሰው ሲገድል፣ ቤተ ክርስቲያን አገለግላለሁ ያለ ምእመን ሰው ሲገድል አያሳዝንም? መስቀሉን ጥልቅ አድርጎ ሰው ሲገድል፣ ይሄ እኮ ነው የሆነው። ለዚህ ነው ትምህርታችን በሃይማኖት ብትኖሩ እራሳችሁን መርምሩ። እና እኔ ልትገሉኝ ትፈልጋላችሁ አላቸው። ስለዚህ እናንተ እግዚአብሔር ልጆች አይደላችሁ? እናንተ አብርሃም ልጆች አይደላችሁም። እናንተ በሃይማኖት ውስጥ አይደላችሁም። እናንተ የአባታችሁ የዲያብሎስ ልጆች ናችሁ። እሱ ገና ከመጀመሪያው ዓላማው መግደል ነው። እሱ እውነት አይወድም ውሸት እንጂ። በእሱ ዘንድ እውነት አይታወቅም ሐሰት እንጂ። እናንተ ከአባታችሁ ዘንድ ያያችሁትን መግደል ታደርጋላችሁ። እኔ ክርስቶስ ግን ከአባቴ ያየሁትን ሕይወት መስጠት አደርጋ አባቴ ሕይወት ይሰጣል እኔም እሰጣለሁ። ከእሱ ያየሁትን አደርጋለሁ። እናንተም ከአባታችሁ ያያችሁትን መግደል ታደርጋላችሁ ወንድማችሁን ትገላላችሁ እኔና እናንተን እግዚአብሔር ዛሬ ምን ይሆን የሚለን ወንድሞቼ ወንድሞቼ ኦርቶዶክሳውያን እግዚአብሔር ምንድን ነው የሚለን በስራችን ደስ ሲለው ይሆን ይሆን ወንድሞች ከሆነ እግዚአብሔር ይመስገን ግን አይመስለኝም ግን አይመስለኝም ሳ በዚህ በትንሿ መነጽሬ ሳ አይመስለኝም ስለዚህ ምን አላቸው? ቁጥር 38 ላይ እኔ በአባቴ ዘንድ ያየሁትን እናገራለሁ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። የነገራቸው የእሱ አባት ማን እንደሆነ እግዚአብሔር አብ የእነሱ አባት ማን እንደሆነ የነገራቸው በመቅደስ ያሉትን ሰዎች፣ ሃይማኖት አለን ያሉትን ሰዎች። ለዚህ ነው በሃይማኖት ብትኖሩ እራሳችሁን መርምሩ ብለን ዛሬ ርሳችን ያደረግነው። መልሶ እንደዚህ ያሉ አባታችን አብርሃም ነው አሉት። የእኛ አባት አብርሃም ነው አሉት። ኢየሱስ የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነው። ልክ እንደኛ እኛ ቅዱሳን እንወዳለን፣ ቅዱሳን እንላለን። የቅዱሳን ህይወት ግን እኛ ውስጥ የለም። ባልቅ ቅዱሳን ወገኖቼ ክርስቶስን አብርተው ነው እነሱ ያለፉት። ቅዱሳን ክርስቶስን አሳይተው ነው፣ ለክርስቶስ ሞተው ነው። ኖረው ሞተው፣ ለክርስቶስ ኖረው፣ ለክርስቶስ ሞተው ነው የኖሩት። ቅዱሳን ሰውን እየገደሉ አይደለም። ልቅ እንደ አምላካቸው እንደ አባታቸው ህይወታቸውን ሰጥተው እንዲህ አላቸው። ሰዓቴም እየሄደኩ ስለሆነ ትንሽ ፈጠን ፈጠን እላለሁ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። መልሳችሁ አባታችን አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበረ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁትን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንደዚህ አላደረገም። እናንተ የአባታችሁን ስራ ታደርጋላችሁ። ከዛ እነሱ እኛ ከዝሙት አልተወለድንም አሉ። እኛ ከዝሙት አልተወለድም፣ አንድ አባት አለን እርሱም እግዚአብሔር ነው አሉ። ኖ ኖ ኖ ይመስላችኋል፣ አባታችሁ እግዚአብሔር ይመስላችኋል፣ አይደለም፣ ይሁን ሮንግ ፕሌስ። የእግዚአብሔር ልጆች ብትሆኑ ኖሮ የፍቅር ህይወት ይኖራችሁ ነበር አላቸው፣ ይውላችሁ ቁጥር አርባ ሁለት ላይ። ምን አላቸው አልኳችሁ? የእግዚአብሔር ልጆች ብትሆኑ ኖሮ የፍቅር ህይወት በኖራችሁ ነበረ፣ ቁጥር 42 ላይ ኢየሱስም አላቸው። እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበረ፣ የፍቅር ህይወት በኖራችሁ ነበር። የፍቅር ህይወት ስለሌላችሁ፣ ሁሌ ለመግደል ስለሆነ የምታስቡት እናንተ የአባታችሁ የዲያብሎስን ስራ ነው ሰሩ። እኔ ግን ከእግዚአብሔር ወጥቼ መጥቻለሁ፣ እሱ ላከኝ እንጂ ከራሴ አልመጣሁም አላቸው። እና በጣም የሚያስደንቀው የነገራቸው ደግሞ ደጋግሞ ለቃሌ ስፍራ የላችሁም፣ ልብ የላችሁም ያችሁ ቃልን ለመስማት አቅም የላችሁም፣ የላችሁ ተሰለቻላችሁ፣ ሩም የላችሁም፣ ለእግዚአብሔር ቃል ሩም እኛለን። ወንድሞች ከሌለን እንስተካከል። ለእግዚአብሔር ቃል ልባችን ክፍት ነው ወይስ የተዘጋ? ለተረት ላልሆነ ነገር፣ ለውሸት በዚህ ዓለም ላይ ላለ ውሸት ለማባዛት ሀሰት፣ ለእሱ ግ ስንቸኩል አይደለም ወንድሞቼ። ዋሸው ይቅርታ ተሳስቼ ከሆነ ግን አይመስለኝም፣ ማየውን ነው። እግዚአብሔርን ደስ የሚያሰኘ ወገኖች እንደ እግዚአብሔር ቃል አንደኛ በልባችን ውስጥ ለቃሉ ስፍራ ሲኖረን ነው። አያችሁ ምን አለ? ለቃሌ ቃሌን ለመስማት አቅም የላችሁም፣ ፍላጎት የላችሁም። ስለዚህ እናንተ ያጢአት ባህሮች ናችሁ። ስለዚህ እናንተ የዛ ያባታችሁ ልጆች ናችሁ። ለቃሌ ልብ የላችሁ ማለት ቁጥር አርባ ሦስትን ላንበብላችሁ። እንደዚህ ይላል ንግግሬን የማታስተውሉት ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። ቃሌ ሩም የላችሁ፣ ለመስማት ፍላጎት የላችሁ፣ ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ ነፍሰ ገዳይ ነበረ። በእሱ ውስጥ እውነት የለም፣ እውነትን በእሱ ስለሌለ በእውነት አልቆመም። ውሸት ነው እሱ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል። ሐሰተኛ እሱ የሐሰት አባት ነው። የእሱን ሥራ የሚያደርጉ የእሱ ልጅ ነው አለ አያቸው። ቃሌን ለመስማት አቅም የላችሁ፣ ቃሌን ለመስማት ለቃሌ ልብ የላችሁ፣ የተዘጋ ነው ልባችሁ ለቃሌ ሩም የላችሁ፣ ዩ ሀቭ ኖ ሩም ፎር ማይ ወርድ ፎር ወርድ ኦፍ ጋድ ሩም የላችሁ። ለሌላ ለወሬስ ለሐሜትስ ለውሸት ነገር አቤት! አባስተን ስንልክ አይደለም ወንድሞች ተሳሰብ፣ ይቅርታ እንደዚህ ያለ እንግዲህ ቁጥር አርባ ንግግሬን የማታስተውሉት ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዳቢሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በሱ ስለሌለ እውነት የለም። ውሸት በእውነትም አልቆምም። ሐሰትን ሲናገር ከራሱ ነ በነገራችን ላይ ልክ የእውነት ምንጩ እግዚአብሔር እንደሆነም የሐሰት ምንጩ ዲያብሎስ ነው። ሐሰትን ሲናገር ከራሱ ይናገራል። ሐሰተኛ የሐሰት አባት ነው እሱ። አያችሁ፣ ሰዓታችን እየሄደ ነው። ታዲያ አሁን አንዳንዶቻችን ከእኛ ጋር ምወዳ ዘሳስትዱ ከእኛ ጋር አለው። ለዚህ ነው እግዚአብሔር እኔና እናንትንም በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትሹ፣ ራሳችሁን አስተካክሉ ይለናል። ለምን? በዛን ወቅት እኮ የተወቀሱ ሰዎች ክርስቶስ ያስተማረው እንዳልኳችሁ በቤተ መቅደስ ነው። ለአይሁድ ካህናት ነው፣ አገልጋዮች፣ ለአይሁድ ምእመናን ነው። ለአብርሃም እምነት እንከተላለን ለሚሉ እንደገና ከአይሁድነት ወደ ክርስትና ለመጡት ነው፣ ለእነሱ ነው። ስለዚህ በሃይማኖት ውስጥ ስላልነበሩ እናንተ እውነት ነፃ ታወጣችኋለች፣ አርነት ታወጣችኋለች እዚህ ቃሌ በውስጣችሁ ቢኖር እውነትን ታውቃላችሁ እውነትን ስታውቋት እሷ ደግሞ በተራዋ ነፃ ታወጣችኋለች እነዛ ሰዎች ጻድቅ ነን ሲሉ የጽድቅ ስራ እየሰራን ነው ሲሉ አልነበሩም። እናንተ ባህሮች ናቸው አላቸው የምን ባህሮች ደኛ የአጢአት ባህሮች ግን ያላወቁት ለምንድን ነው እውነት የእግዚአብሔር ቃል በውስጣቸው የለማ እንዴት አድርገው የወቁ ዛሬ እኛም እኮ እንደዛ ነው እውነትን ለምን እንዳላወቅ ልንገራቸው ወንድሞች፣ የእግዚአብሔር ቃል በሙላት በውስጣችን የለም። ስለዚህ እኛ ጆሮችን የሚያሳክከን ትምህርት አለ መስማት የምንፈልገው እውነትን ሳይሆን ደስ የሚለን አንተ አንደኛ ነ የአንተ ወገኖች አንደኛ ነ የአንተ ሃይማኖትህ አንደኛ ነው ሌላው ውዳቂ ነው የሚለናል የምንሰማው እንጂ የእግዚአብሔር ቃል ነው ወይ? እግዚአብሔር አስተምሮታል ወይ? ክርስቶስ አስተምሮታል ወይ? ቅዱሳን አበው አስተምረውታል ወይ? እስቲ ሌው አንልም። ለዚህ ነው እንግዲህ በሃይማኖት ብትኖሩ እራሳችሁን መርምሩ። ቅዱስ ጳውሎስ ለቆሮንጦስ ቤተ ክርስቲያን፣ ሁለተኛ ቆሮንጦስ ምዕራፍ 13 ቁጥር 5 ላይ ልጆቹ መከራችሁ መምጣታችሁ መልካም ነው፣ ግን በሃይማኖት እራሳችሁ መርምሩ። ቅዱስ ጴጥሮስስ ምን አለ? ልጆቼ መጠራታችሁንና መመረጣችሁን አረጋግጡ። መከሰራለ አረጋግጡ፣ ካረጋገጣችሁ ትክክል ካልሆናችሁ ወደ ትክክል ነው። ካረጋግጣችሁ አትሰናከሉ፣ የእግዚአብሔር መንግስት በሙላት ይሰጣችኋል አላቸው። አያችሁ፣ ስለዚህ ነገር ተማር እንግዲህ። አያችሁ፣ እውነት ነጻ ታወጣችኋለች ብለን በዚህ ተማር። እውነትን ፈልጓት፣ ገንዘብ አድርጓት፣ ኑሩባት ብለን ተማር። በኋላ ቀጥለን የተማር ነው። አሁን ዛሬ እንኳን አጠገቡ አልደርስም። እውነትን የሚጠሉ ይጠፋሉ። የዛሬው ያህል የሚገርማቸው እውነትን የሚጠሉ ሰዎች ይጠፋሉ ለምን ባሮች ይሆናሉ ባሪያ ደግሞ በአባቱ ቤት ቦታ የለውም ስለዚህ እውነትን የሚጠሉ ይጠፋሉ ራሱ እግዚአብሔር ሰዎችን ይታገስ ይታገስ ይታገስ በጣም ይታገሳል ግን እምቢ ካሉ አሳልፎ ይተዋቸዋል ነው የሚለው ከፈለጋችሁ ይህንን ሁለተኛ ተሰሎንቄ ሁለተኛ ተሰሎንቄ ምዕራፍ ሁለት ላይ ሄዳችሁ አንብቡ አንብቡ ይጠቅማቸዋል ና ቅዱሳን በነገራችን ላይ ደስ የሚላቸው የአባቶቻችን ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት ደስ የሚላቸው ወገኖች እኛ በእውነት ስንመላለስ ነው። እኛ በእውነት ስንኖር ነው። እንደዚህ ነው አባታችን ቅዱስ ዮሐንስ በሶስተኛው ዮሐንስ ምዕራፍ አንድ ቁጥር አራት ላይ ልጆቼ በእውነት እንደሚሄዱ ከመስማት የተሻለ ነገር ምናል ቅዱሳን እንደዚህ ናቸው። ገብቷችኋል? ቅዱሳን የሚፈልጉት እኛ በእውነት መንገድ እኛ በክርስቶስ መንገድ። እውነት ማን ነው? እግዚአብሔር ነው። እውነት ማን ነው? ክርስቶስ ነው። እኛ በቅዱሳን መንገድ እንድንሄድ እነሱ እኮ እግዚአብሔር እነሱ እኮ በክርስቶስ መንገድ ነው የሄዱት፣ በእግዚአብሔር መንገድ ነው የሄዱት። ስለዚህ ልጆች በእውነት እንዲሄዱ ከመስማት የተሻለ ነገር ምን አለ ይላል። ስለዚህ እውነት ራሱ እንግዲህ ወገኖችን ስለ እውነት በደንብ አድርገን ተማርን። እውነት ምንድነው አለን? አዎ ሊትራሪ ሚኒንጉን ተነጋገርን። እውነት ሀሰት ያልሆነ የሚረጋገጥ አለ፣ ግን ከሱ የበለጠ ዋናው ግን እውነት እግዚአብሔር ነው። እውነት ክርስቶስ ነው። እውነት የእግዚአብሔር ባህሪ ነው። እውነት የእግዚአብሔር ቃል ነው። እውነት ወንጌል ነው። ያንን ገንዘብ ልናደርግ ይገባል ብለናልን። የእውነት ምንጩ እግዚአብሔር ነው። የሐሰት ምንጩስ ዲያብሎስ ነው። እሱ ውሸት ይዘራል። ውሸት የሐሰት ምንጭ እሱ የመጀመሪያ ቋንቋ በነገራችን አፉን የፈታበት ቋንቋው ሐሰት ነው። ሰው ሳይፈጠር በአርያም ከመላእክት ጋር በሰማይ ከመላእክት ጋር በተጣሉ ጊዜ ውሸት ነው ያለው። እኔ ፈጣሪ ነኝ አለ። እኔ ፈጣሪ ነኝ፣ ውሸት ግን። ከመጀመሪያው ሰው እስከፈጠረ በኋላ እና አዳም እና ሔዋንን በውሸት እሱ የውሸት አባት ነው። ዲያብሎስ የውሸት አባት ነው። በዚህ ዘመንም እንግዲህ ሐሰተኛ አስተማሪዎች አሉ፣ ወንድሞቼ፣ ውሸተኛ አስተማሪዎች አሉ። መጠንቀቅ፣ መስማት፣ ሁሉን ግን ማጣራት። መክሰር አለ፣ መቅጠር አለ፣ መቅለጥ አለ። እና በመጨረሻ ዛሬ አልደረስንበትም ግን ሁለተኛ ተሰሎንቄ ምዕራፍ ሁለት ከቁጥር አንድ እስከ አስራ አምስት ብታነቡት እውነትን መውደድ ያስፈልጋል። እውነትን መፈለግ፣ ማግኘት፣ መኖር። ባይሆንስ እውነትን ብንጠላት? እውነትን የሚጠሉ ይጠፋሉ፣ በጨለማ ሕይወት ይኖራሉ፣ በዚህም ዓለም በሚመጣውም ይጎዳሉ። ስለዚህ አባታችን ቅዱስ ጳውሎስ ምንድን ነው ያለው እዛ ውስጥ? ብዙ አልገባም። የክርስቶስ ቀን ገና ነው ረጋ በሉ፣ ገና ነው፣ አትወናበሉ። ነገር ግን አሁን በዚህ በምድር ላይ ክፉ መንፈስ ገብቷል። ዋናው አልተለቀቀም። ዛሬ የሚከለክለው አለ። ስለዚህ የክርስቶስ ቀን ገና ነው። ግን ውሸተኛ አስተማሪዎች ሀሰተ የአመፅ ይለዋላ የአመፅ ሚስጥር አሁን ግን ተለቋል። እውነትና ውሸት መለየት የማትችሉበት እና ተጠንቀቁ። እውነትን የማይወዱትን ግን እውነትን ይድኑ ዘንድ የእውነትን ፍቅር ያልተቀበሉት ግን ይጠፋሉ፣ ይፈረድባቸዋል። ራሱ እግዚአብሔር ይታገሳቸው ይታገሳቸው ይታገሳቸውን ለማይሆን መንፈስ አሳልፎ ይሰጣቸዋል። ቁጥር 11ና 12። ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትንም ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። እግዚአብሔር ይታገሳል፣ እንዳትሳት። በጣም ይታገሳል፣ በጣም ይታሳል። ታግሱ ታግሱ፣ በጨረሻ ግን ይተዋቸው። ስለዚህ ወንድሞቼ እዚህ ጋር ላቁ። ምን ተማሪ ምን ተማር ነው እንዴ? እዚህ ጋር አቆም ሰዓት ያልቋል። እኔ ሰዓት አልቋል። ስለዚህ ምን ተማር ነው ብለን ብንል ዛሬ በሃይማኖት ብትኖሩ ራሳችሁን መርምሩ፣ እራሳችሁን ፈትኑ ብለው ቅዱሳን እንዴት እንዳስተማሩ ተማር። ስለዚህ እኛም ራሳችንን እንመልከት። አዎ በእውነት እንደ እግዚአብሔር ሀሳብ እየሄድኩ ነው፣ እንደ ክርስቶስ ሀሳብ እየሄድኩ ነው ወይ ብላችሁ እራሳችሁ ካልሆነ አስተካክሉ። ደስ የሚለው ወንድሞች፣ ቀኑ አልመሸም። ደስ አይልም? ቀኑ አልመሸም። ዛሬ የእግዚአብሔር ቀን ነው። እግዚአብሔር ዛሬ ልውጅ፣ ልጆቼ ወደ እኔ ኑ፣ እኔ አሳርፋችኋለሁ። ከእናንተ የምፈልገው አዎ ልባችሁ የተከፈተ ይሁን፣ ለክርስቶስ ቃል የተከፈተ ይሁን። ኑ ወደ እኔ አሳርፋችኋለሁ የሚለው ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ቃሉን ከወደዳችሁት ወንድሞቼ እግዚአብሔር ይከብርበታል ካላችሁ፣ ለሌሎች አካፍሉ። የራሳችሁን ኃላፊነት ተወጡ። ሰላም እግዚአብሔር ይብዛላችሁ። ሰላም፣ አሜን።